በጎጃምና በጎንደር በአብያተ ክርስቲያናትና ና ገዳማት ውስጥ የሚገኙ ካህናትና መነኮሳት በአቡነ ማቲያስ የሚመራውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የቤተ ክርስቲያኑንም አስተዳደርም ከዛሬ ጀምሮ እንደማይቀበሉትና በስሩም እንደማይተዳደሩ ይፋ አደረጉ። እነዚህ ካህናትና መነኮሳት ለኢሳት በላኮት የአቋም መግለጫ በዚህ የጭንቅ ጊዜ ከህዝብ ጎን የሚቆም የሃይማኖት መሪም ሆነ የሀገር ሽማግሌም በኢትዮጵያችን ውስጥ መጥፋቱ ሀገራችን ምን ያህል በጨካኞች መዳፍ ስር እንደወደቀችና ለህዝባችን ጥብቅና የሚቆመውና የሚታገለው እውነተኛ አባቶቻችን አንድም በግፍ ተገድለው ወይም በእስራትና በስደት ከሀገራቸው እንዲጠፉ መደረጋቸውን አረጋግጠውልናል ብለዋል መነኮሳቱ። በዚሁም እጅግ አዝነናል። ለሀገራችንና ለህዝባችን አምርረን ወደ ሀያሉ እግዚአብሔር አልቀሰናል ሲሉም በመግለጫቸው ጠቅሰዋል። በህወሓት አገዛዝ ዘመኑ በተቆጠረበትና ወጣት ልጆቻችን ለህዝባቸው ነፃነትና ለሀገራቸው ልዕልና በአንድነት ቆርጠው በተነሱበት በዚህን ወቅት አቡነ ማቲያስ ከህወሓት ቡድን ጋር በመሰለፍ ያስተላለፉት መልእክት እጅግ አሳዝኖናል ከአንድ የሃይማኖት መሪና አረጋዊ የማይጠበቅ ሆኖ አግኝተኗል ሲሉ ካህናቱና መነኮሳቱ ይገልጻሉ። እነሆም በጎንደርና በጎጃም በሚገኙ አብያተ ክርስቲያናትና ገዳማት ውስጥ የምንገኝ ካህናትና መነኮሳት ሁላችንም በአንድነት በመሆን ዓለም አቀፋዊ የምህላና የጾም ጊዜ እንዲታወጅ በአንድነት እየጠየቅን በህወሓት አስተዳደር የተጫነብንንና መቀመጫውን አዲስ አበባ ያደረገውን በአባ ማቲያስ የሚመራውን ከህዝበ ክርስቲያኑ ጋር ያልወገነውንና መንጋውን ለአውሬ አሳልፎ እየሰጠ ሲኖዶስና የቤተ ክርስቲያን አስተዳደር ከዛሬ ጀምሮ እንደማንቀበልና እንደማንተዳደር በታላቅ አጽንኦት እናስታውቃለን፣ ይላል በመግለጫቸው። እኛ በጎንደርና በጎጃም የምንገኝ ካህናትና መነኮሳት የቤተ ክርስቲያን አገልጋዮች በህዝባችን ላይ ይፋ ጦርነት ታውጆና መብቱን የጠየቀ ህዝብ በገዛ ሀገሩ ላይ ዘሩ እንዲጠፋ ሲታወጅበት እጃችንን አጣጥፈን ልንቀመጥ ክርስትናን፣ ክህነትን፣ ምንኩስናንና የቤተ ክርስቲያን አገልጋይነትን ከእግዚአብሔር አልተቀበልንም። ይልቁንም ታላቁ ሰማዕትና የቤተ ክርስቲያናችን መሪም ቅዱስ አቡነ ጴጥሮስን አብነት በማድረግ የጎንደርና የጎጃምን ህዝብ ለመግደል ከሚመጣው የህዋት ፋሽስት ወራሪ ኃይል ታንክና መትረየስ አፈሙዝ ፊት በመቆም ይህንን እኩይ መንግሥት አውግዘን ሰማዕትነትን ለመቀበል የወሰንን መሆናችንን ሁሉም የኢትዮጵያም ሆነ የዓለም ክርስቲያን እንዲያውቅልን እንሻለን ሲሉ በመግለጫቸው ጠቅሰዋል። ይልቁንም በኢትዮጵያ ውስጥ የምትገኙ የሃይማኖት አባቶችና የቤተ ክርስቲያን አገልጋዮች ሁሉ የእኛኑ ፈለግ በመከተል ይህን ጨቋኝ መንግሥት እንድታወግዙና መከራም ከመጣም ከሀያሉ እግዚአብሔር መንጋይን ጠብቁ፣ ጠበቶችንም ጠብቁ፣ ግልገሎችንም ጠብቁ ተብሎ የተሰጣችሁ አምላካዊ አደራ በመጠበቅ ከሕዝባችሁ ቀድማችሁ የመከራውን ጽዋ ያለ ፍርሃት እንድትጎነጩ በአያሉ እግዚአብሔር ስም እንለምናቸዋለን ብለዋል። ከጎንደርና ከጎጃም ካህናቱና መነኩሳቱ ከዛሬ ጀምሮ በመላው ጎጃምና ጎንደር የምንገኝ አድባራትና ገዳማት በሕወሓት ቀጥተኛ ትእዛዝና የዘረኝነት ሴራ በቤተ ክርስቲያናችን ላይ የተሾሙትና በምንም ሃይማኖታዊ መመዘኛ ቤተ ክርስቲያንን ለመምራት የማይመጥኑትን አባታዊ ምግባርና ባህሪ የሌላቸውን አቡነ ማቲያስን እንደማንቀበል በታላቅ አክብሮት በመግለጽ የመላው ሀገራችን ገዳማትና አድባራት የእኛን ፈለግ በመከተል የአባ ማትያስን አባትነት ባለመቀበል ቤተ ክርስቲያንና ትውልዱን እንድንታደገው በያው በእግዚአብሔር ስም ጥሪ እናቀርባለን ብለዋል። ተመልካቾቻችን የካህናቱና የመነኮሳቱን የአቋም መግለጫ በተመለከተ ከዚያው ከኢትዮጵያ አቋም የያዙትን ለማነጋገር እየሞከርን ነው። እንዳገኘናቸው እናቀርባለን።